ሁለተኛው አስተማራቸው ነው። ምንድነው የነገራቸው? ስለ እግዚአብሔር መንግስት ነገር እየነገራቸው ይላል። የትኛው ቦታ ላይ በምን አይነት መንገድ ስለ እግዚአብሔር መንግስት ከትንሣኤ በኋላ በአርባ ቀን ውስጥ ተናገረ ዝርዝር ነገር አናገኝም። ይሁን እንጂ አጠቃላይ ወደፊት እርሱን በተመለከተ የሚመሰክሩትን ምስክርነት መንገሩ በራሱ ስራው የሚቀጥል መሆኑን ነው። አስቀድሞ የጀመረው ስለ እግዚአብሔር መንግስት ነበር ሲያስተምራቸው የኖረው። ያው አገልግሎት የእግዚአብሔር መንግስት የሚመለከተው አገልግሎት ይቀጥላል። ሐዋርያት ያገለግሉታል፣ ይሰብኩታል፣ የእግዚአብሔር መንግስት ይሰብካሉ። አሁን የእነሱ ስሜት ምን ላይ ነው ያለው ብለን እንበል እስኪ ከዚህ ከእግዚአብሔር መንግስት አኳያ በቃ ያ ይነግሳል ብለን የጠበቅ ነው። የእግዚአብሔር መንግሥት ይመሰርታል ያል ነው። እርሱ ሞተ፣ እንግዲህ ምን ዋጋ አለው! ሁለቱ ደቀ መዛሙርት ወደ ኤማውስ በሚሄዱበት ጊዜ እኮ የተናገሩት ይሄው ነው። እስራኤልን እንድቤጅ ያለው እርሱ እንደሆነ ተስፋ አድርገን ነበር አሉት። ለራሱ የሚገርም እኮ ነው ስለዚህ በቃ የእግዚአብሔር መንግስት አትመሰረትም ማለት ነው ወደሚል ሚል መደምደሚያ እየመጡ ነው። እነ ጴጥሮስም እኮ ወደ ሥራ ሲመለሱ ዓሣ ላጠምድ እንደሄዳለሁ ሲሉ የእግዚአብሔር መንግስትን ነገር እየተዉት ነው። አሁን ከትንሣኤ በኋላ ይሄ ነገር እውን ይሁን ይሆን? እሱ ከሙታን ከተነሳ በኋላ የእግዚአብሔር መንግስት ነገር የእግዚአብሔር መንግስት አጀንዳ እንደገና ይነሳል። አብሮ ይነሳል። ይቀጥላልስ? ይሰበካልስ? ይህን ማወቅ ነበረባቸው። የእግዚአብሔር መንግስት አጀንዳ፣ የእግዚአብሔር መንግስት ነገር፣ የእግዚአብሔር መንግስት ጉዳይ ይቀጥላል። የመጣበት ጉዳይ አሁን በነሱ በኩል በመንፈስ ቅዱስ አማካኝነት መነገሩ፣ በተለይ መሰበኩ ይቀጥላል። ስለዚህ ከተነሳ በኋላ የተነሳው ኢየሱስ ስለ እግዚአብሔር መንግስት ይነግራቸው ጀመር። ከዚህ በፊት የሚያውቁት አዎ ገና ያልሞተው ኢየሱስ ነበረ ስለ እግዚአብሔር መንግስት ሲነግራቸው የነበረው። ስለዚህ የሚጠብቁት የእግዚአብሔር መንግስት ይዞም ከመጣ ይነግሳል እንጂ ይሞታል ብለው አልጠበቁም። ይሄን መቀበል ብዙ ጊዜ አቅቷቸው ነበረ። እንዲሁም ጭራሽ ለመንገስ ሁሉ ፈልገው ነበረ በግራና በቀኝ ለመቀመጥ እስከ መፈለግ ጥያቄ ሁሉ አንስተው ያውቃሉ። አሁን ሞተ፣ በመስቀል ሞት ሞተ። ከዚህ በኋላ ስለ እግዚአብሔር መንግስት በቃ ሁሉም ነገር አበቃ፣ ተቀበረ ማለት ነው? አይደለም። አለመሆኑን የተነሳው ክርስቶስ ራሱ ነገራቸው። የእግዚአብሔር መንግስት አጀንዳን እንደገና አነሳው። ስለዚህ ትንቢቶች ይፈጸማሉ፣ እናንተም ትሰብኩታላችሁ። የሚቀር ነገር የለም፣ በትንሣኤ ኃይል ሁሉም ይፈጸማል ማለቱ ነው። እግዚአብሔር ይመስገን። ስለዚህ ያደርገውና ያስተምረው ዘንድ የጀመረው ነገር ይሄ ነው። ያደርገው ዘንድ የጀመረው በመታየት በተለይ ራሱን በመግለጥ ሕያው ሆኖ ራሱን በማሳየት ያደረጋቸው ነገሮች ናቸው። ደግሞ ያስተምረው ዘንድ የሚለው የእግዚአብሔር መንግሥት አጀንዳ ነው። ከዛስ ከዛ የተስፋ ቃል ይሰጣቸዋል። መጨረሻ ከማድረጉ በፊት ማድረግ ያለባቸውን ነገር ይነግራቸዋል። ሌላ ትእዛዝ ይሰጣቸዋል። ምንድን ነው ትእዛዙ? ከነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ ይላል። ቁጥር አራት ላይ እንዳይወጡ አዘዛቸው ይላል። የበፊቱ ትእዛዝ ምን ነበር? አብ እንደላከኝ እኔም እልካችኋለሁ። እንግዲህ ሂዱና አሕዛብን ሁሉ በአብ ወልድ፣ በመንፈስ ቅዱስ ስም እያስተማራችሁ ደቀ መዛሙርት አድርጓቸው። ሂዱ ነው፣ እልካችኋለሁ ነው ይሄ በፊቱ ትእዛዝ ነው። ያ ሁኑ ግን ከማድረጉ በፊት ጥቂት ቀደም ብሎ የሰጣቸው ትእዛዝ ግን ከኢየሩሳሌም አትውጡ። ሁለቱም የሱ ነው። ክብር ለጌታ። ሂዱ ሲል ብቻችሁን ሂዱ አይደለም፣ እንዲሁም በራስ ጉልበት ሂዱ አይደለም፣ በራስ ጥበብ ሂዱ አይደለም፣ በዚህ ዓለም ጥበብና አሰራር ሂዱ አይደለም። ሂዱ የሚለውም ትእዛዝ ትክክል ነው። ሲሄዱ ግን በእግዚአብሔር ኃይል ተሞልቶ መሄድ አለባቸው። በመንፈስ ቅዱስ ኃይል ነው ማገልገል ያለባቸው። ስለዚህ ያ እስከሚሆን ድረስ ከኢየሩሳሌም እንዳይወጡ አዘዛቸው ይላ። በቃ ሂዱም ሲል እንታዘዛለን፣ ቆዩም ሲል እንታዘዛለን። ኢየሱስ ጌታ ነው። ጌታ ደግሞ ያዛል። አይደለም እንዴ? ሲያዝ መታዘዝ ነው። ሂዱ ሲልም መሄድ ነው ቁሙ ሲልም መቆም ነው። ስለዚህ እንዳይወጡ አዘዛቸው። ከዚያ ለምንድን ነው ሂዱ ብሎ እንዳይወጡ ያዘዛቸው? ስራው እንዲቀር ነው እንዴ? አይደለም። ታዲያ ተጠባባቂዎች ሊያደርጋቸው ነው። ምንድን ነው የሚጠባበቁት? ተስፋ። ምን አይነት ተስፋ? የመንፈስ ቅዱስ ተስፋ። አብ የሰጠው እሱ ራሱ ኢየሱስ የነገራቸው ተስፋ የተስፋ ቃል አለ። ነገር ግን ከኔ የሰማችሁት አብ የሰጠውን የተስፋ ቃል ጠብቁ ነው። እንዲሁ ዝም ብሎ እዛው ኢየሩሳሌም ውስጥ እስከ ወዲያኛው እንዲኖሩ አይደለም፣ እንዲቆዩ አይደለም። ነገር ግን ይወጣሉ። በፊት ግን የሚጠብቁት ነገር አለ። አብራቸው የሚወጣ ኃይል አለ። ብቻቸውን መሄድ የለባቸውም። መሰናከል፣ መውደቅ የለባቸውም፣ መድከም የለባቸውም። ስለዚህ ጠብቁ ያን ተስፋ ይላቸዋል። ተስፋው ምንድን ነው? እዚሁ ላይ ተነግሯል። ዮሐንስ በውሃ አጥምቆ ነበርና፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። እግዚአብሔር ይመስገን። በሉቃስ ወንጌል ምዕራፍ 3 ቁጥር 16 ላይ መጥምቁ ዮሐንስ ስለ ጌታ ስለ ኢየሱስ ሲናገር ምን አለ? እኔ ለንስሐ በውሃ አጠምቃለሁ አለ። እኔም አጠምቀው በውሃ ነው፣ ለንስሐ ነው። ከእኔ በኋላ የሚመጣው ከእኔ ይልቅ የከበረው ግን እርሱ አለና በመንፈስ ቅዱስና በእሳት ያጠምቃል አለ። አዎ የንጉሱ መንገድ ጠራጊ አዋጅ ነጋሪ ይሄንን ነው፣ አንዱ ካወጃቸው ከተናገራቸው ነገሮች ስለ ኢየሱስ ክርስቶስ በጣም ካወጀው አሰምቶ ከተናገረው ድምፅ አንዱ ይሄ ነው። በመንፈስ ቅዱስ እና በእሳት ያጠምቃል። በሁለት ነገር ነው የሚያጠምቀው። ይሁን እንጂ እዚህ ላይ ሉቃስ ሁለቱንም አይደለም የሚናገረው። በሐዋርያት ሥራ ላይ ጌታ ኢየሱስ ክርስቶስ አንደኛውን እንዴት አድርጎ ለይቶ እንደነገራቸው ነው የሚያስተዋውቀው። ከጥቂት ቀን በኋላ የሚጠመቁት በየትኛው ነው? በመንፈስ ቅዱስ ነው ወይስ በእሳት ነው? ጥያቄው ይሄ ነው። በጌታ በኢየሱስ ክርስቶስ ትምህርት መሰረት፣ ከጥቂት ቀን በኋላ የበዓል አምሳለት ማለት ነው፣ በመንፈስ ቅዱስ ትጠመቃላችኋል። እግዚአብሔር ይመስገን፣ ትልቅ ነገር እኮ ነው። ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ የሚያጠምቅ መሆኑ ይሄ አምላካዊ ማንነቱን መለኮታዊ ማንነቱን የእግዚአብሔር ልጅነቱን የሚያረጋግጥ ነው። እስኪ ሁላችንም ጥቂት ቆም ብለን እናስብ። የትኛው ፍጡር ነው በመንፈስ ቅዱስ ሊያጠምቅ የሚችል ይኖራል? ከሴቶች ከተወለዱት የሚበልጠው ዮሐንስ ራሱ ከውሃ አልፎ በመንፈስ ቅዱስ ሊያጠምቅ አይችልም። ሐዋርያት ሊያጠምቁ አይችሉ። በመንፈስ ቅዱስ ማጥመቅ፣ መንፈስ ቅዱስ እኮ መለኮት ከሆኑት አካላት አንዱ ነው። ስለዚህ በእርሱ ማጥመቅ የሚችለው እንደ እርሱ መለኮት የሆነ ነው። አሁን በሥጋ ሰውነት ተገልጦ በሥጋ ሰውነት ሞቶ አሁን በክብር የተነሳው ሰው የሰው ልጅ ወደ እግዚአብሔር አድርጎ በእግዚአብሔር ቀኝ ከተቀመጠ በኋላ ይህ ኢየሱስ በምድር ያሉትን የእርሱን ቅዱሳን በመንፈስ ቅዱስ ያጠምቃቸው ዘንድ ይችላል። ከሁሉ በላይ ነው። ክርስቶስ ኢየሱስን በዚህ ታላቅ ክብሩም እንዲያውቁት ደግሞም በመንፈስ ቅዱስ ኃይል እንዲታጠቁ ጌታ ኢየሱስ ክርስቶስ ተስፋው እንዲጠባበቁ ያደርጋቸዋል ማለት ነው። ይኸው በቀመር ማገልገል የለብንም። ገንዘብ ስለተገኘ አገልግሎት አይከናወንም። የአካባቢው ሰው ስለሆንን፣ ቋንቋውን ስለምናውቅ አገልግሎት ሊሳካ አይችልም። ወይም ተሰሚነት ተደማጭነት ስላለን ሊሆን አይችልም። ዘዴውን አሰራሩን ስለቻልንበት ብልጠቱ ስላለን የተለያዩ ቅንብሮችን ስለምንችል ስኬት አናመጣም። ቢመጣም ስጋዊ ነው። ቢመጣም ለሰው ክብር ነው የሚሆነው። ነገር ግን እግዚአብሔርን የሚያከብር ሰውንም የሚለውጥ አገልግሎት ለማገልገል እንፈልጋለን። ጥያቄው ይሄ ነው። እንጠብቅ እግዚአብሔር ከእኛ ጋር እንዲወጣ ጊዜን ስጥ። ልክ እንደ ሙሴ አንተ ካልወጣ አታውጣናል። ስለዚህ ሁላችንም በራሳችን መንገድ ስንወጣ፣ በራሳችን መንገድ እናገልግል ስንል ደመናውን ሳናስቀድም የእግዚአብሔርን ኃይል ሳንታጠቅ ሁልጊዜ መክሸፍ ነው የሚመጣው። ለምን አገልግሎት በእግዚአብሔር ኃይል ነው የሚገለገለው። ከዛ የተነሳ ተጠባባቂዎች ልንሆን ይገባናል ማለት ነው። እግዚአብሔር የተባረከ ይሁን። አሁን በእነዚህ በአርባ ቀኖች ውስጥ ምን አደረገ? የጀመረውን ነገር ነገራቸው። አደርገውና ያስተምረው ዘንድ ያለውን ነገር ነገራቸው። እንደገና ተስፋውን ነገራቸው። ከዛ በኋላ ምን አደረገ? ጊዜው ደረሰ። አርባኛው ቀን መጣ አው ከኢየሩሳሌም ከምድራዊቷ ኢየሩሳሌም የሕግ ማዕከል ከሆነችው የቀደመው ዘመነ መግቦት መገለጫ ከሆነችዋ ከኢየሩሳሌም ይዟቸው ወጣ። አዎ ይዟቸው ወጣ። ወዴት ነው ይዟቸው ወጣ? ወረድ ብለን እናገኘዋለን። የሰንበት መንገድ ያህል ይዟቸው ይወጣል ማለት ነው። በነገራችን ላይ ደቀ መዛሙርቱ ብዙ ጊዜ የሚገኙበት ስፍራ ሰገነቱ ቤት ወይም የደርቡ ቤት እንደሆነ እናውቃለን። እሱ ራሱ በኢየሩሳሌም ዳርቻ፣ በከተማው ዳርቻ አካባቢ የሚገኝ እንደሆነ ነው የምንረዳው። እና ከዚያ እንደገና ይዟቸው ይሄዳል። የሉቃስ ወንጌል ምዕራፍ 24 መጨረሻ ላይ ያለውን ስታነቡ ይህን ትረዳላችሁ። እስከ ቢታንያ ይዟቸው ወጣ ነው ሚል። ይሄ ከከተማ ውጭ እንዲወጡ ያደርጋቸዋል። የደብረ ዘይት ተራራ ከከተማ ውጭ ነው። የቄድሮንን ፈፋ ተሻግረን የምናገኘው ስፍራ ነው። ይዟቸው ይወጣል ራቁ ከመቅደሱ ርቀዋል። ከሙሴ ሕግ ርቀዋል። ከመገረዝ ስርዓት ርቀዋል ማለት ነው። ከሰፈሩ ውጭ ነው ይዟቸው እየወጣ ያለው እና እዚያ ተሰበሰቡ። በጣም ደስ የሚል ነገር ነው። ቁጥር ስድስት ላይ እነርሱም በተሰበሰቡ ጊዜ ይላል። አሁን ወደ ክብር ሊሄድ ነው አስቡ። ግን እዚያ እውጭ ቢታንያ ደብረ ዘይት ተራራ ላይ ማለት ነው። ተሰበሰቡ። ምንድን ነው የሰበሰባቸው ጉዳይ? ምንድ ነው ዋና ርዕሰ ጉዳዩ አጀንዳቸው? ማን ነው እዛ ድረስ የወሰዳቸው? ምንድን ነው ራሱ ክርስቶስ ኢየሱስ ነው። ክብር ለጌታ ይሁን። ተሰበሰቡ። ተሰብስበው ግን ጥያቄ አነሱ። አዎ የእግዚአብሔርን መንግስት አጀንዳ በነዛ አርባ ቀናት እሱም አንስቶት ስለነበር መንግስቲቱ የማትቀር መሆኗን ነግሯቸው ስለነበር እንደገና ጉጉታቸው ተቀሰቀሰ፣ አመሻታቸው ተንቀሳቀሰ። ተስፋ ወደ መቁረጥ ሄደው የነበሩት ሁሉ አሁን ተመልሰዋል። አሀ እግዚአብሔር መንግስት አሁንም ይቻላል ልትመሰረት ትችላለች ማለት ነው፣ እኛም በዛ ስፍራ አለን ማለት ነው የሚለው ነገር ወደ ልባቸው መጣ። ስለዚህ ልክ ሲሰበሰቡ ዋናውን ነጥብ ጠየቁት። በዚህ ወራት አሉ፣ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት ይለናል። በጣም የሚገርም ነው። እንዴት ነው ልባቸውን የያዘው? ለምንድን ነው? እንደ ይህንን ሳስብ ራሱ ጌታ ኢየሱስ ክርስቶስ የሰጣቸው ተስፋም ራሱ ይህን ያነሳሳቸዋል። የሉቃስ ወንጌል ምዕራፍ ዐሥራ ሁለት ላይ በምትሄዱበት ጊዜ ለታናሹ መንጋ የተሰጠ የተስፋ ቃል ታነባላችሁ። አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ ይላቸዋል። መንግሥትን ሊሰጣችሁ አባታችሁ በጎ ፈቃድ ነው የሚል የተስፋ ቃል ተቀብለዋል። እንዲያውም በማቴዎስ ወንጌል ምዕራፍ 19 ላይ ደግሞ ስንሄድ የሰጣቸውን የተስፋ ቃል በስፋት እናገኛለን። ቁጥር 28 ላይ እኛ ሁሉን ትተን ተከተልን እንኪያስ ምን እናገኝ ይሆን ለሚለው የጴጥሮስ ጥያቄ የተሰጠው ምላሽ ምንድን ነው? እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥ ጊዜ በአስራ ሁለቱ የእስራኤል ነገር ስትፈርዱ በአስራ ሁለት ዙፋን ትቀመጣላችሁ ተብለዋል። መንግስትን ሊወርሱ የአባታቸው ፈቃድ ነው። እንደገና አስራ ሁለቱ ደግሞ በተለይ የሚያገኙት የሰው ልጅ በክብሩ ዙፋን ሲቀመጥ በአስራ ሁለት ዙፋን ላይ ይቀመጣሉ። ይሄ እንዲሆን ደግሞ እስራኤል ያስፈልጋሉ። ለምን? በአስራ ሁለቱ የእስራኤል ነገር ላይ ስትፈርዱ ነው ያላቸው፣ በአስራ ሁለት ዙፋን ላይ ትቀመጣላቸው። እስራኤል መመለስ አለባቸው። መንግስት ለእስራኤል ሲሰጥ ነው እነሱም ዙፋን የሚያገኙት ከክርስቶስ ጋር አብረው የሚነግሱት። ኦው በቃ ቸኩለዋል፣ ወደ ክብር ለመድረስ ቸኩለዋል፣ ወደ ዙፋን ለመድረስ ቸኩለዋል፣ ወደ መንግስት ለመድረስ ቸኩለዋል። ጥሩ ነው ተስፋውን መናፈቃቸው መንግስትን ለመውረስ በዙፋን ለመቀመጥ ከክርስቶስ ጋር ለመንገስ መፈለጋቸው መጓጓታቸው መናጠቃቸው እ ጥሩ ቢሆንም ጊዜውን በተመለከተ ግን በእግዚአብሔር ላይ መደገፍ ነው ያለባቸው፣ ለእነሱ አልተሰጠም። ስለዚህ ጌታ ኢየሱስ ክርስቶስ ምን አላቸው? አብ በገዛ ስልጣኑ አለ። ይሄ ስልጣን የአብ ነው አለ። ሌላ ቀርቶ ስለ ራሱ እንኳን አልጠቀሰም እዚህ ጋ። እሱ ያ ስልጣን የለውም ማለት አይደለም። ግን ኢየሱስ ሰው ሆኗል፣ ወደ ምድር የመጣ ነው። መንፈስ ቅዱስም ተልኮ ይወርዳል። ልብ በሉ። ስለዚህ ይሄ የወደፊቱ መንግስትን ለእስራኤል የመመለስ እቅድ መለኮታዊና መለኮታዊ ብቻ ነው። በአብ ባህሪ በአብ ማንነት የሚገለጽ ነው ለማለት ነው። አብ በገዛ ሥልጣኑ ሊያደርግ ያለውን ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ተስፋውን ታውቁ ዘንድ አልተሰጣችሁም አልተባለም። ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ነው እያለ ያለው። ታዲያ ለእነሱ የተሰጠው ምንድን ነው? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ በሰማሪያ እስከ ምድር ዳር ድረስ ምስክሮቼ ትሆኑልኝ አላቸው አለ። ክብር ለእግዚአብሔር ይሁን። ይሄ ለእናንተ የተሰጠው ይሄ ነው አለ። የሉቃስ ወንጌል ምዕራፍ 19ን በምናነብበት ጊዜ ለእግዚአብሔር መንግሥት እነዚህ ደቀ መዛሙርት ያላቸው ጉጉት ምን ያህል እንደሆነ እንረዳለን። ሉቃስ 19 ላይ ቀደም ብሎ ስለ ዘኬዎስ ጌታ የተናገረው ነገር ነበረ። ዘኪዎስን በተመለከተ ምን አለው? እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል አለ። መዳን ሆኖለታል። መዳን፣ አዎ መዳን ሆኖለታል። እንደ ዘኪዎስ ላለ ሰው የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለ ጌታ ኢየሱስ። ያ ማለት በደቀ መዛሙርቱ መረዳት እውነትም ነው የእግዚአብሔር መንግሥት የምታድናቸው የምታካትታቸው ሰዎች አሉ ማለት ነው። እነ ዘኬዎስ የሚድኑበት እነ ዘኬዎስ የሚካተቱበት መንግሥት አለ። አሀ፣ እንደዚህ ከሆነ አሉ የእግዚአብሔር መንግሥት ፈጥኖ ሊገለጥ ነዋል። የእግዚአብሔር መንግሥት ፈጥኖ ሊገለጥ መሰላቸው ከዛ በኋላ እንዳይስቱ ሁሉም የጊዜ ጉዳይ ሲነሳ ጌታ ኢየሱስ ክርስቶስ በትክክል ይነግራቸዋል። ምሳሌ ተናገረ። የአስሩን ምናን ምሳሌ ጌታ ኢየሱስ ክርስቶስ ተናገረ። አንድ መኮንን መንግሥትን ይዞ ሊመለስ ሩቅ ወደሆነ ሀገር ሄደ። ባሪያዎቹን ጠርቶ አስር ባሪያዎቹን አስር ምናን ሰጣቸው በዚህ ነግዶ ብሎቸው ሄደ። ነገር ግን ችግሩ ምንድን ነው? በዚያች ከተማ በዚያ የነበሩ ሰዎች ይጠሉት ነበረ፣ አይቀበሉትም ነበረ ያንን መኮንን። ስለዚህ መልእክተኞች ልከው በላያችን ሊነግስ አንወድም አሉ እነዛ ሰዎች። ጥሩ እነሱ ስላልወደዱ እሱ መንገሶ አይቀርም። ስለዚህ እንዳለው ሄዶ መንግስትን ይዞ ተመለሰ። ሥልጣን ይዞ መጣ። በመጣ ጊዜ የመጀመሪያ ስራ የሰራው ከነዛ በላያችን ልትነግስ አንወድም ባሉት ሰዎች ላይ አይደለም። አስር ምናን በሰጣቸው ሰዎች ላይ ስራ ሰራ። እስኪ ጥሩ ምን ያህል አትርፎ እንደሆነ ልመልከት፣ ጥሯቸው ባሪያዎቹን አለ። አስር ምናን የተቀበለው አስር አተረፍኩ አለ። አምስት ምናን የተቀበለው አምስት አተረፍኩ አለ። ግን ሌላው ያው እችትና ምናንህ ብሎ በክፋት ሲናገር እንመለከታለን። ስለዚህ ከተማው ሁለት አይነት ሰዎች አሉ ማለት ነው። ለመኮንኑ ባሪያዎች የሆኑ ሰዎች አሉ፣ ጨርሶ ያንን መኮንን የማይወዱ የሚጠሉ ሰዎች ያሉበት ከተማ ውስጥ ነው የነበረው ማለት ነው። ግን ያችን ከተማ መግዛቱ አልቀረም፣ መንግስትን ይዞ መመለሱ አልቀረም። ትምህርቱ ምንድን ነው? ምሳሌው ምንድን ነው? ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳላቸው እንዳለው ስለመሰላቸው ነው የተናገረው ስለዚህ አይ አይደለም፣ ገና ሩቅ አገር እሄዳለሁ እያላቸው ነው። መንግስትን ይዤ ልመለስ እሄዳለሁ እያላቸው ነው። ግን እስከዛው ድረስ የእናንተ ሥራ እነዚህን ምናኖች ማትረፍ ነው። ይኸው ምናን አለ፣ ለነግዱ አትርፉ፣ ሥራ አላችሁ። እዛው ድረስ በመካከል ግን ጊዜ አለ። ያን ጊዜ እናንተ ማወቅ አልተሰጣችሁም ነው አሁንም በሐዋርያት ሥራ ላይ እያላቸው ያለው ይሄ ነው። የእግዚአብሔር መንግስት ትገለጣለች። አዎ፣ የእግዚአብሔር መንግስት ለእስራኤል ትመለሳለች። ምንም ጥያቄ የለውም። ግን ወራቱንና ዘመናቱን ማወቅ ግን ለእነሱ አልተሰጣቸውም። በማቴዎስ ወንጌል ላይ በተደጋጋሚ እንደተናገረው ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። በትጋት እንዲያገለግሉ፣ በትጋት እንዲጠባበቁ ይፈለጋል። በመስራት በማገልገል በማትረፍ ነው ያችን መንግስት የምንጠባበቀው። አዎ በዛች መንግስት ውስጥ ስፍራ እንዲኖራቸው ይፈልጋሉ። መሸለም ይፈልጋሉ። አስር አትርፈው አስር ከተማ መግዛት ይፈልጋሉ። አምስት አትርፈው አምስት ከተማ ማስተዳደር ይፈልጋሉ። ማለት በመላ እስራኤል ላይ ገዢ ሆነው በዛ በሚፈልጉት በተሰጣቸው ተስፋ መሰረት በዛ በነዚያ ዙፋኖች ላይ መቀመጥ ይፈልጋሉ። መነገድ አለባቸው። ወገኖቼ አብዛኛውን ጊዜ አሁን በዋናው ተስፋ ላይ ልብን ከመያዝ ይልቅ ዛሬም በክርስትናው ዓለም ያለው ችግር ጊዜው ላይ ነው። በቃ አብዛኛውን ስብከት ብታዩት አሁን የምንሰማቸው ዘመን መጥቷል። እንደዚህ ነው። የበረከት ዘመን መጥቷል፣ የማሸነፍ ዘመን መጥቷል፣ የመጠርመት ዘመን መጥቷል፣ የድል ዘመን መጥቷል፣ እንትን መጥቷል ታላችሁ እግዚአብሔር አሳይቶኛል። እንደዚህ አይነት ዘመን መጥቷል። ዘመን መጣ፣ ዘመን መጣ። ዘመኑንና ወራቱን ማወቅ ለእናንተ አልተሰጣችሁም የሚለው ድምፅ ዛሬም ሊስተጋባ ይገባል። ዘመኑ የጌታ ነው። በቃ እሱ በራሱ ጊዜ ያደርገዋል። ያ ደግሞ አይቀርም። እኛ ቀን ቀጥረን በጊዜ ቀመር በካላንደር እንድናገለግለው አይደለም የሚፈልገው፣ በመስራት እንድንጠባበቀው ነው። ቀን በመቁጠር እንድንጠባበቀው አይደለም፣ በተግባር በማገልገል እንድንጠባበቀው ነው። በኢየሩሳሌም፣ በይሁዳ፣ በሰማርያ፣ እስከ ምድር ዳር ድረስ ምስክሮቹ በመሆን መክሊቱን በማትረፍ ምናኑን በማትረፍ የሚድኑ ሰዎችን ለጌታ እንዲጨመሩ በማድረግ የእግዚአብሔርን መንግሥት በመስበክ ነው መጠባበቅ ያለብን አዎ፣ አሁን ደቀ መዛሙርቱ በኋላ መንፈስ ቅዱስ ወርዶ ነገሩም ገብቷቸው ስራቸውን ሲቀጥሉ የሚያደረጉት ይሄ ነው። ለምሳሌ ሐዋርያው ጴጥሮስ ምዕራፍ ሶስት ላይ ስትመለከቱ ለራሳቸው ለእስራኤል ምን አላቸው? ሁሉ ነገር የሚታደስበት ዘመን ይመጣላል፣ የመጽናናት ዘመን ይመጣላቸዋል አላቸው። አያችሁት። ስለዚህ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ንስሐ ግቡ አላቸው። ስለ መጽናናት ዘመን፣ ስለ መታደስ ዘመን መናገር ጀመር። አያችሁ። መቼ ነው የሚለውን አይደለም ግን በቃ ጌታ በራሱ ጊዜ ያመጣዋል ነው። በተለይ በሐዋርያው ጳውሎስ አገልግሎት ስለ እግዚአብሔር መንግሥት በስፋት ሲሰበክ ትመለከታላችሁ። የሐዋርያ ሥራ ምዕራፍ 14ን ስትመለከቱ በዚያ ውስጥ በተለይ ደርቤን ላይ በነበረው አገልግሎት የእግዚአብሔር መንግሥት ያስተዋውቅ ነበረ። አዎ በልስጥራን በሚያገለግልበት ጊዜ ከኢቆኒዮን ከአንጾኪያ ሰዎች መጥተው ወግረውት የሞተ መስሏቸው ከከተማ ውጭ ጎትተውት የትም ጥለውት ተመለሱ። ነገር ግን እሱ ምንም አልሆነም፣ እግዚአብሔር አበረታ፣ ወደ ከተማ ገባ። በሚቀጥለው ቀን ደርቤን ሄደ። ደርቤን ሄዶ ምን አደረገ? በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል እያለ ሰበከ። የሐዋርያ ሥራ ምዕራፍ 20ንም ስትመለከቱ በዚያም ክፍል ላይ እንደዚሁ የእግዚአብሔር መንግሥት እየሰበኩ በመካከላችሁ ሳለሁ ይላል። ስለ ራሱ ሲናገር እኔ በእግዚአብሔር መንግሥት፣ የእግዚአብሔር መንግሥት በመካከላችሁ የምሰብክ ነኝ ነው ብሎ የገለጸው። ሐዋርያ ሥራ ምዕራፍ 28 ቁጥር 31 ላይ ያለውንም ስታነቡ በተከራየው ቤት ሁለት ዓመት ሙሉ በተቀመጠ ጊዜ ወደ እርሱ የሚመጡትን ይቀበል ነበር፣ የእግዚአብሔርን መንግሥት እየሰበከ ስለ ኢየሱስ ክርስቶስ እጅግ ገልጦ ይናገር ነበር ይላል። ስለዚህ ጴጥሮስ ስለ እግዚአብሔር መንግሥት፣ ጳውሎስ ስለ እግዚአብሔር መንግሥት እየሰበኩ መሆኑን በሐዋርያት ሥራ እናያለን። ኢየሱስ በሰማይ ሆኖ ከእነሱ ጋር ይሠራ ነበር። ያችን መንግሥት አሁንም ያስተዋውቅ ነበር። የምትመሠረትበት ጊዜ ምንም እንኳን ወደፊት ቢሆን በዚህኛው በጸጋው ዘመን በቤተ ክርስቲያን ገጽታ ውስጥ እናያታለን። ለእስራኤል ግን ፊደል ለፊደል ትመለሳለች፤ የሚቀር ነገር አይደለም። ከሙታን የተነሳው ኢየሱስ እርሱ በዛ የትንሣኤ አካል ይነግሳል፤ የክብሩን ዙፋን በዚች ምድር ላይ ይመሰርታል። እስከዚያው ግን ስራችንን እንስራ ወገኖች። ሁሉም በየተሰማራበት ሁሉም በየተሰጠ የጸጋ ስጦታ ምስክር ይሁን፣ ምናኑን ያትርፍበት። ያን ጊዜ ጌታ ኢየሱስ ይከብራል። ክብር ለጌታ ይሁን።